ሰላም የእሙዬ ቻናል ቤተሰቦች እንደምን አላችሁ? ዛሬ በአዲስ ቪዲዮ መጥቻለሁኝ። በቤቴ ውስጥ እንዴት ጠጅ እንደማዘጋጅ ወይም ደግሞ እንዴት ጠጅ እንደምጥል አብረን እናያለን፣ አሳያቸዋለሁኝ። እንግዲህ ጠጅ ለማዘጋጀት የሚያስፈልጉን ግብአቶች፣ ንጹህ ማር፣ ስኳር፣ የጌሾ እንጨት፣ ንጹህ ውሃ ያስፈልጉናል። እንግዲህ በመጀመሪያ ጠጅ ስናዘጋጅ እቃችንን አጥበን አድርቀን ነው ማዘጋጀት ያለብን። ምንም አይነት ነገር ውሃ መንካት የለበትም። ከዛ እቃውን በፕላስቲክ ወይም ደግሞ እንጨት ቢሆን ጥሩ ነው። ጠጅ ስናዘጋጅ እንግዲህ እኔ በቤቴ ውስጥ ወይራ ስለሌለኝ በራሱ በጌሾ እንጨት ጠጅ የምንጥልበትን እቃ እናጥናለን። ከዛም በኋላ ማሩን በመጀመሪያ እቃ ውስጥ እንገለብጣለን። እንግዲህ ለእኔ የተጠቀምኩት ሶስት ኪሎ ማር ነው። ለሶስት ኪሎ ማር ለአንድ ኪሎ ማር ሁለት እጅ ውሃን የተጠቀምኩት እንግዲህ ለሶስት ኪሎ ማር ስድስት እጅ ውሃ ተጠቅሚ ያለሁኝ ማለት ነው። ከዛም በኋላ ትንሽዬ አንድ ሁለት የሾርባ ማንኪያ የሚሆን ብራውን ሹገር የማር የጠጅ ርሾ ስለሌለኝ እንዲያፈላልኝ ይጨምራለሁኝ። ከዛ እነዚህን በአጠቃላይ አብረን ሁሉንም በደንብ አድርገን እናዋህዳለን ማለት ነው። ከዛም በኋላ የበጠበጥኩትን ጠጅ ከድኔ ለሶስት ቀን አቆየዋለሁ ማለት ነው። ከዛ ከሶስት ቀን በኋላ ደግሞ ምን እንደሚመስል አብረን እናያለን። እንግዲህ ተመልካቾቼ የጠጄ ብጥብጥ እንደምታዩት፣ በዚህ መልኩ በደንብ ሆኖ ፈልቷል። እንደምታዩት በደንብ ፈልቶልኛል። አሁን ዛሬ ምንድን ነው የማደርገው? ጌሾ የጌሾ እንጨትን እንጨምራለሁ ማለት ነው። ይሄ የጌሾ እንጨት አጥቤ አድርቄ ያዘጋጀሁት ነው። ዛሬው እንደምታዩት በደንብ ሆኖ ብጥብጡ ፈልቶልኛል። ከዛም በኋላ አጥቤ አድርቄ ያዘጋጀሁት የጌሾ እንጨት አለ። ድስቱም ታጥቦ ደርቆ የተዘጋጀ ነው። ከዛም በኋላ የጌሾ እንጨቴን ድስቴ ውስጥ ጨምርና፣ ምታዩት እዛ ምንም አይነት ውሃ አንጨምርም፣ በራሱ በጠጁ ብጥብጥ ነው ጌሾውን የምንቀቀለው በራሱ በብጥብጡ ጌሾው እንቀቅላለሁኝ። አንድ ለ ለአስር ደቂቃ ያህል እንቀቅለዋለን። ከዛም በኋላ አረፋ ይወጣዋል። አረፋውን ሲከት በቅቶታል ማለት ነው። እሳታችንን እናጥፋለን። ከዛም በኋላ በትኩስ አለም የምንጨምረው፣ አቀዝቅዘን የቀቀልነውን ጌሾ አቀዝቅዘን እንጨምራለን ማለት ነው። እንደምታዩት በዚህ መልኩ የጌሾ እንጨቴ እንጨምራለሁኝ። ከዛም በኋላ ከብጥብጡ ጋር ጌሾውን በደንብ አድርጌ እንዲዋሃዳ ማስለዋለሁኝ። ታች ድረስ በደንብ አድርገን መዋሃድ አለብን። ከዛም በኋላ በደንብ አድርገን ከድነን ከሶስት እስከ አምስት ቀን እንቆየዋለን እና ሶስት ቀን ሲሆነው ማየት እንችላለን፣ ከፍተን እንደፈላ እንደደረሰና እንዳልደረሰ እኔ ግን በአምስት ቀኑ ነው ያየሁት። እንግዲህ ዛሬ ጌሾ ከጨመርኩኝ ጠጄ አምስተኛ ቀኑ ነው። እስቲ ምን እንደሚመስል አብረን እንየው። እንደምታዩት እንግዲህ ዛሬ ጠጄ ደርሷል፣ የጠጅ ሽታ ማምጥቷል። ስለዚህ መድረሱን ቀምሰን ማየት እንችላለን። ስለዚህ እኔ ግን ለዛሬ ይበቃዋል ብዬ ስላሰብኩኝ የጌሾ እንጨቴን አወጣለሁኝ። ይሄ ከዛም በላይ ማቆየት እንችላለን፣ ግን እኔ አምስት ቀን ይበቃዋል ብዬ ስላሰብኩኝ የጌሾ እንጨቴን አውጥቻለሁኝ። ምክንያቱም ጠጄ ደርሶልኛል። ከቆየ ሊመር ስለሚችል ዛሬ ጌሾውን እናወጣዋለን። ከዛም በኋላ ከፈለግን በንጹህ ጨርቅ ወይም ደግሞ በማጣሪያ ማጣራት እንችላለን። ከዛ በንጹህ በደረቅ እቃ እንቀዳና እንደምንፈልገው አርገን እናዘጋጃለን። እንግዲህ የተጣራው ጠጄ ይሄንን ይመስላል። እንደምትመለከቱት መልኩን በጣም ያምራል። እያደር ደግሞ ጥሩ ይሆናል። እንግዲህ በቤቴ ውስጥ እንደዚህ አድርጌ ጠጅ አዘጋጅቻለሁ ወይም ጥያለሁኝ። እናንተ ሞክሩት እንደዚህ አድርጉና ቪዲዮ እንደወደዳችሁ ተስፋ አድርጋለሁኝ። አስተያየት በመጻፍ አበረታቱኝ። ላይክ እና ሼር አድርጉ። ሌላ ቪዲዮ ስለቅ ደግሞ በቀላሉ እንዲደርሳችሁ ሰብስክራይብ አድርጉ። ስለ ተመለከታችሁኝ ያመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑ።